ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም ደግሞ በኢትዮጵያና በጎረቤት ሀገሮች መካከል የሚፈጠሩ የተለያዩ ሁነቶችን በትንታኔ ይዤላችሁ ቀርባለሁ። ለዩትዩብ ቻናል አዲስ ከሆናችሁ አሁኑኑ የደውል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክና ሼር በማድረግ መረጃውን ለሌሎች ለወዳጅ ዘመዶቻችሁ እንዲደርሱ እንድታደርጉልኝ እጠይቃችኋለሁ። በዛሬው ፕሮግራማችን ላይ ሁለት ጉዳዮች ላይ ቆይታን እናደርጋለን። የመጀመሪያው ጉዳያችን የሆነው ኢትዮጵያ የ የባህርን ደህንነት ለማስጠበቅ የሚያስችል ስምምነትን ከአሜሪካ ጋር መፈጸሟን ተከትሎ የኤርትራ መንግስት ባለስልጣናት የተለያዩ ሀሳባቸውን ሲያንጸባርቁ ቆይተው ሴፕቴምበር 232019 ላይ የተፈረመውን ወይም ደግሞ የኤርትራ መንግስት በአቋም ደረጃ የቀይ ባህር ደህንነት ስጋት በሚል ደረጃ ያስቀመጠውን በ12 ነጥብ የአቋም መግለጫን ዳግም ይዞ ብቅ ብሏል። ኤርትራ ኢትዮጵያ የቀይ ባህር ደህንነትን ለማስጠበቅ ከአሜሪካ እንዲሁም ደግሞ ከተለያዩ አያላን ሀገራት ጋር እያደረገች ያለችው የሁለትዮሽ ግንኙነት እንቅልፍ ነስቷታል። ይህንንም የኤርትራ የመረጃ ሚኒስቴር ይፋ ባወጣው መሰረት ባለ 12 ነጥብ የአቋም መግለጫዋን ኤርትራ ድጋሚ ይፋ አድርጋለች። ይህንን መረጃ ኤርትራ ያወጣችበት ዋነ ያገኛ ምክንያት ደግሞ ኢትዮጵያ የቀይ ባህር ደህንነትን ማስጠበቅ በሚል ሰበብ ወደ ቀይ ባህር ተጠግታ የአሰብ ወደብ ተወስድብኛለች የሚል ስጋት ላይ ማደሯን ተከትሎ ነው። በነገራችን ላይ ኤርትራ ባላስሮልን ነጥቡን ያቋም መግለጫዋን ይፋ ካደረገችበት ጊዜ ጀምሮ ደግሞ የተለያዩ ሀያላን ሀገራት አሁንም ድረስ ከኢትዮጵያ ጋር በሁለትዮሽ ግንኙነት ለመስራት እንቅስቃሴ እያደረጉ ይገኛሉ። ሳምንት ባለሞላ ጊዜ ውስጥ አሜሪካ፣ ፈረንሳይ እንዲሁም ደግሞ ኳታርን ጨምሮ ከኢትዮጵያ መከላከያ ኃይል ጋር በጋራ ለመስራት የሚያስችል ስምምነት ፈጽሟል። የሶስቱም ሀገራት መሪ አጀንዳ የሆነ ደግሞ የቀ ባህር ደህንነትን ማስጠበቅና የተለያዩ የሽብር እንቅስቃሴዎችን በጋራ በመከላከል የሁለቱ ኃይሎችን ጥምረት ማጠናከር እንደሆነም ተገልጿል። ስለዚህ የመጀመሪያ አጀንዳችን ይህንን እናደርጋለን። በሁለተኛው አጀንዳችን ጀነራል አለምሸት ደግፌ አዲሱ የጦር ሜዳ ላይ የሚገርም አስተያየት ሰጥተዋል። በአዲሱ የጦር ሜዳ ላይም ደግሞ ኢትዮጵያ ብልጫ እያሳየች መሆኑን የሚገልጹ የተለያዩ መረጃዎች እየወጡ ይገኛሉ። ኤርትራ ብልጫ በተወሰደባት በዚህ አዲስ የጦር ሜዳ ላይ ጀነራል አለምሸት ደግፌ የሰጡት አስተያየትም መነጋገሪያ ጉዳይ ሆኗል። ይህ አዲስ የጦር ሜዳ ምንድን ነው? ኤርትራና ኢትዮጵያ እንዴት ተፋጠጡ? ኢትዮጵያ የወሰደችው የበላይነት ምን ይመስላል? የሚለውን በዝርዝር ይዤላችሁ ቀርቤያለሁ። በድጋሚ ለዩቲዩብ ቻናሌ አዲስ ከሆናችሁ የደውል ምልክቷን በመጫን ቻናሌን ሰብስክራይብ፣ እንዲሁም ደግሞ ቪዲዮ ላይክ በማድረግ ቤተሰብ ሲሆን ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ደግሞ ቤተሰብ ኮናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ መረጃዎች እንዲደርሱ እንድታጋሩ ጠይቃችኋለሁ። ወደ መረጃው እንሻገራለን። ኢትዮጵያ ወደ ቀይ ባህር መግቢያ የባህር በር ጥያቄ እያቀረበች ባለችበት በዚህ ወቅት ላይ የቀይ ባህርን ደህንነት ለማስጠበቅ የሚያስችሉ ስምምነቶችን ከአሜሪካ፣ ከፈረንሳይ እንዲሁም ደግሞ ከኳታር ጋር በፈጸማን ተከትሎ የኤርትራ መንግስት ባለስልጣናት የኢትዮጵያ የቀይ ባህር ጉዞ አይቀሬ መሆኑን ተረድተዋል። ኤርትራ በተደጋጋሚ በተናጠልም ሆነ ከግብፅና ከሱዳን ጋር በመጣመር ጭምር ኢትዮጵያ ወደ ቀይ ባህር እንዳትገባና የቀይ ባህር አካል እንዳትሆን የተለያዩ አጀንዳዎችን በመቅረጽ ጭምር የአስመራውን ስምምነት ጨምሮ በመስማማት ኢትዮጵያን ከቀይ ባህር ለማራቅ የተለያዩ ድንጋዮችን ስትነቅል ቆይታለች ። ታዲያ ከቅርብ ጊዜ ወዲህ የቀይ ባህር ደህንነት አደጋ ላይ መውደቁን ተከትሎ የተለያዩ እንቅስቃሴዎች እየተጠናከሩ መጥተው የሽብር ቡድኖችን እንቅስቃሴ እያደረጉ በመሆናቸው ምክንያት አሜሪካ፣ እስራኤል፣ ሌሎች አያሌ አገራት ጭምር ከኢትዮጵያ ጋር ያላቸውን ወዳጅነት ለማጠናከር እየሰሩ መሆናቸውም እየተገለጸ ይገኛል። ታዲያ የአሜሪካ አፍሪካ ዕዝ አዛዥ የሆኑት ጄኔራል አንደርሰን በዚኛው ሳምንት ባሳለፍነው ሳምንት መጀመሪያዎቹ አካባቢ ላይ ከጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ደግሞ ከኢትዮጵያ ጦር አዛዥ ፊልድ ማርሻል ብርሃኑ ጁላ ጋር በሁለትዮሽ ግንኙነት ላይ መክረዋል። የመከሩበት ቀዳሚ አጀንዳ የቀይ ባህርን ደህንነት ማስጠበቅ ወይም ደግሞ አሜሪካ በቀይ ባህር ላይ ያሉ የሽብር እንቅስቃሴዎች አሜሪካ የተለያዩ በቀይ ባህር ዙሪያን እና በቀይ ባህር ቀጠና ላይ የሚደረጉ የሽብር እንቅስቃሴዎችን ለመከላከል ኢትዮጵያን ሁነኛ አጋሯ አድርጋ መምረጧን ተከትሎ ነው። ታዲያ የኤርትራ መንግስት ከአሜሪካ መንግስት ጋር በይፋ ግጭቶች መግባት ስላልፈለገ አሁን ላይ እያደረገ ባለው እንቅስቃሴ ኢትዮጵያና አሜሪካ የሁለትዮሽ ስምምነታቸውን በተፈራረሙ ማግስት አዲስ አነጋጋር የተባለ መግለጫን ይዘወቷል። የኤርትራ መንግስት በመረጃ ሚኒስተሩ በኩል ይፋ ባወጣው መረጃ መሰረትም ሴፕቴምበር 23 2019 ላይ ኤርትራ በቀይ ባህር የደህንነት ስጋት ላይ የአቋም መግለጫ በማለት ያስቀመጠችውን ባለ 12 ነጥብ የአቋም መግለጫን ድጋሚ እንደ አዲስ ማጋራቷን የተሰማው ይህ አቋም መግለጫ 12 ነጥቦች እንዳሉት እንግዲህ በዝርዝር ማየት ይቻላል። እዚህ ላይ ያስቀምጥላቸዋለሁ ነጥቦች አሉት። የዚህ አስራ ሁለት ነጥቦች ግን ጭብጥ ሀሳብ ምንድን ነው የሚለውን ደግሞ ዘርዘር አድርጌ አስረዳችኋለሁ። የመጀመሪያው ጉዳይ ኤርትራ ኢትዮጵያ ወደ ቀይ ባህር እንዳትመጣ የምትፈልግበት ዋነኛ ምክንያት ኢትዮጵያ ከአያላን ሀገራት ጋር በምትፈጥረው ጥምረት በኤርትራ ላይ የተለያዩ ተፅዕኖችን ታሳድራለች የሚል ስጋት ስለሚያድርባት ነው። ይህንንም ተከትሎ በኢትዮጵያና በኤርትራ መካከል አሁን ላይ የተፈጠረው ውጥረት እየተጋጋለ ሄዶ በሁለቱ ሀገራት መካከል ወደ ለየለት ጦርነት የመግባት እድሎች ይሰፋሉ ሲባል ኢትዮጵያ ግን ዲፕሎማሲን ምርጫዋ በማድረግ አለም አቀፉ ማህበረሰብና ሀያላን ሀገራት ጭምር በጉዳዩ ላይ ጣልቃ በመግባት የኤርትራ መንግስት ላይ ተጽዕኖ እንዲያሳድሩ ላቀረበችው ጥያቄ የተለያዩ መንግስታት፣ ዓለም አቀፍ ተቋማት እንቅስቃሴያቸውን ጀምረዋል። ይህ የሆነ ባለበት በዚህ ወቅት ላይ ኢትዮጵያና ኤርትራ ውጥረት ውስጥ ናቸው የሚሉ መናፈሶች በበዙበት በዚህ ወቅት ላይ የተለያዩ የፖለቲካ ተንታኞች የጦር ዘገባዎችን የሚሰሩ አካላት በሙሉ ሀሳባቸውን እያስቀመጡ ያሉት በኢትዮጵያና በኤርትራ ማካከል ያለው ውጥረት ወደ ላይ ያለ ጦርነት ያመራል የሚል ስጋታቸውን እያስቀመጡ ባሉበት በዚህ ወቅት ላይ የአሜሪካ መንግስት ከኢትዮጵያ ጋር የቀይ ባህር ደህንነትን ለማስጠበቅ የሚያስችል ስምምነት ላይ መድረሱ መነጋገሪያ ጉዳይ ሆኗል። ይህ የሆነበት ዋነኛ ምክንያት ከዚህ በፊትም ደጋግሜ እንደነገርኳችሁ ኢትዮጵያ በቀይ ባህር ላይ ካላት ስትራቴጂካዊ ቦታ በተጨማሪ ኢትዮጵያ ከየትኛውም የሽ ብር ቡድን ጋር በቀጥታም ሆነ በተዘዋዋሪ ግንኙነት የሌላት ብቸኛዋ የአፍሪካ ቀንድ ሀገር ለማለት በሚያስችል መልኩ መቀመጥ የምትችል ሀገር ናት። ለምሳሌ እንደ ኤርትራ ብናነሳ ኤርትራ ከተለያዩ የሽብር ቡድን እንቅስቃሴ፣ በቀይ ባህር ላይ ሽብር የሚፈጥሩ አካላት በተጨማሪ አሜሪካና እስራኤል ግጭት ውስጥ ካሉባቸው ሀገራት ጋር የሁለትዮሽ ግንኙነቷን በማጠናከር ጭምር በቀይ ባህር ዳርቻ ላይ የሚገኙ ደሴቶቿን አከራይታ በሊዝ እና በኪራይ አሳልፋ ሰጥታ የተለያዩ የጦር ልምምዶች እንደሚደረጉ፣ የጦር ኦፕሬሽኖች እንደሚደረጉ፣ የጦር መሳሪያ ማከማቻነት እንደሚጠቀሟቸው ጭምር ይገለጻል። ኢትዮጵያ ግን ከየትኛውም የሽብር ቡድን ጋር በቀጥታ ሆነ በተዘዋዋሪ መንገድ ምንም አይነት ግንኙነት ያልፈጠረች ሀገር በመሆኗ በቀይ ባህር ላይ የሚደረጉ የሽብር እንቅስቃሴዎችን ለመቆጣጠር እና ለመከላከል የሚያስችል እርምጃን መውሰድ የምትችል ሀገር በመሆን በአሜሪካ ብቻ ሳይሆን በዓለም አቀፍ ደረጃ የቀይ ባህር ደህንነትን ለማስጠበቅ ለሚፈልጉ ሀገራት የመጀመሪያዋ መራጭ ሀገር እንደምትሆን ጭምር የተለያዩ የመረጃ ምንጮች ይገልጻሉ። ታዲያ ባሳለፍነው ጊዜ ወር እንኳን ባልሞላው ጊዜ ውስጥ በሳውዲ መንግስት አዘጋጅነት የግብፅ የተለያዩ እነ ጅቡቲ ሌሎች ሌሎች ሀገራት በጋራ በመሆን የቀይ ባህር ደህንነትን ለማስጠበቅ የሚችል የሚያስችል የባህር ኃይል ልምምድ አድርጓል ወይም ደግሞ የወታደሮች ልምምድን በአንድ ላይ ሲያደርጉ ነበር። በዛ የውድድር የትብብር ልምምድ ላይ ግን ኤርትራ አልተሳተፈችም። ኤርትራ ከግብፅ ጋር ስምምነት ፈጽማ ግብፅ ከኤርትራ መንግስት ጋር የቀይ ባህርን ደህንነት ለማስጠበቅ የሚያስችል የሁለትዮሽ ስምምነትን ፈጽመናል ካሉ በኋላ የኤርትራው ፕሬዚዳንት ሳያስ አፈወርቄ ካይሮ አምስት ቀናት ከቆዩ በኋላ በግብፅና በኤርትራ መካከል ያለው ግንኙነት በጣም ተጠናክሯል ተብሎ ግብፅ በኤርትራ ጉዳይ ላይ ጣልቃ በመግባት ጭምር የትኛውም ሀገር ሆነ የትኛውም ኃይል ኤርትራ ላይ እርምጃ የሚወስድ ከሆነ ግብፅ ኤርትራን እንደ ራሷ ሀገር አድርጋ ወስዳ ጥቃትን ከመከላከል ጀምሮ እስከ መልሶ ማጥቃት ጭምር እርምጃ ወስዳለሁ ብላ በግብፅና በኤርትራ መካከል ያለው ግንኙነት እጅግ ተጠናክሮ በነበረበት ወቅት ላይ ግብፅ ስታስተባበረው የነበረው ሳውዲ ያዘጋጀችው የቀይ ባህር ዳርቻ ላይ የሚገኙ ትብብር በማለት ጭምር ሲደረጉ የነበሩ ወታደራዊ ልምምዶች ላይ ኤርትራ ልትሳተፍ አልቻለችም። ኤርትራ ልትሳተፍ ያልቻለችበት ዋነኛ ምክንያት በሚል ደረጃ ኤርትራ እዚህ ግባ የሚባል የባህር ኃይል አለመኖር፣ የጦር መርከብ አለመኖር የተለያዩ ምክንያቶች ቢቀመጡም ግብፅ የትኛውንም ወዳጅ አገሯን የምትጠቀመው እንደ መጫወቻ ካርታ ወይም ደግሞ እንደ መጫወቻ ካርድ እንጂ ለእነሱ ተጠቃሚነት ለጋራ እድገት ልትሰራ አትችልም። ሁል ጊዜም አድቫንቴጇን እያየች ግብፅ አድቫንቴጇን ለማስጠበቅ ነው እንቅስቃሴ የምታደርገው። ሰው ከኤርትራ ጋር የነበራቸው ወዳጅነት የሁለትዮሽ ግንኙነት ያነበረ ከዛ በኋላ ግን ልክ የቁርጡ ቀን መጥቶ ወታደራዊ ልምምዱ ሲጀመር ኤርትራ ከጨዋታ ውጭ ሆነችና ግብፅ እዛ ጋር ሄዳ ልምምዱ ስታደርግ ቆይታለች። በዛ ልምምድ ላይ አይደለም ኤርትራ የባህር በርና ወደብ ያላት ሀገር ይቅርና የባህር በርና ወደብ የሌላቸው ሀገራት ጭምር እንዲሳተፉበት ተደርጓል። በታዛቢነት እንዲሁም ደግሞ በቦታው ላይ ተገኝተው ተሞክሮ እንዲወስዱ ጭምር ተጋብዘው ተገኝተውበታል በዛ ፕሮግራም ላይ። ኤርትራ ግን በዛ ፕሮግራም ላይ ልትሳተፍ አልቻለችም። ያ ልምምድ የተደረገው እንግዲህ የቀይ ባህርን ደህንነት ለማስጠበቅ የሚያስችል የቀይ ባህር ዳርቻ ላይ የሚገኙ ሀገራት፣ ለቀይ ባህር የሚዋሰኑ ሀገራት የጋራ ደህንነታችንን እናስጠብቃለን ብለው የቀይ ባህሩ ኔቶ የሚመስል አይነት ህብረት ለመፍጠር ያደረጉት ጥረት ነው። ያንን ልምምድ በሚያደርጉበት ጊዜ ኤርትራ የልምምዱ አካል መሆን አልቻለችም። ደን እነሱ ልምምድ ካደረጉ በኋላ አሁንም እየተሰራ ባለው እንቅስቃሴ ላይ የቀይ ባህርን ደህንነት ማስጠበቅ ባለመቻሉ ምክንያት አሜሪካ የወሰደችው አማራጭ በቀጥታ የአሜሪካው አፍሪካ ጦር አዛዥ ጀነራል አንደርሰን አዲስ አበባ መጥተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ከፊልድ ማርሻል ብርሃኑ ጁላ ጋር በሁለትዮሽ ትብብር እና የቀይ ባህር ደህንነትን ማስጠበቅ ላይ በጋራ ከመከሩ በኋላ በቀጥታ ወደ በርበራ ወደብ አምርተዋል። በርበራ ወደብ ሄደው ካመሩ በኋላ በበርበራ ወደብ ላይም ተመሳሳይ ምክክሮች ተደርጓል። አሜሪካ በቀጠናው ላይ በአካባቢው ላይ ያሉ እንቅስቃሴዎችን በተጠንቀቅ ተመልክታለች። ከፍተኛ ቁጥር ያላቸው የጦር መሳሪያዎች ጭምር በአውሮፕላን ተጭነው እንደሄዱ ጭምር ተነግሯል። እዛ ከሄዱ በፕሌኑ ሄደው ከመሪዎቹ እኩል ከገቡ አካላት ከገቡ ነገሮች መካከል ከፍተኛ ቁጥር ያለ የጦር መሳሪያም በአካባቢው ላይ መራገፉን እንግዲህ የተለያዩ የአካባቢው የመረጃ ምንጮች ገልጸዋል። ከዛ ውጭ የኤርትራ መንግስት ኢትዮጵያ ወደ ቀይ ባህር ለመግባት የምታደርገው ጥረት በቀይ ባህር ላይ ያሉ ውጥረቶችን አሁን አሳሳቢ እያደረገው መሆኑን ነው የሚገልጹት። የመረጃ ሚኒስቴሩ ባወጣው መረጃ ላይ የኢትዮጵያን የቀይ ባህር እንቅስቃሴ ነው አሳሳቢ እየሆነ መጥቷል የሚሉት። የሽብር እንቅስቃሴው አያሳስባትም ኤርትራ። ኤርትራ የሚያሳስባት ኢትዮጵያ ወደ ቀይ ባህር የምትመጣ ከሆነና ኤርትራውን ላይ ከአሜሪካ ጋር የፈጠረችው ጥምረት ከፈረንሳይ ጋር የፈጠረችው ጥምረት የኢትዮጵያን የቀይ ባህር የበላይነትን የሚያስጠብቅ በመሆኑ ኤርትራ ለዘመናት ባለፉት ዓመታት በቀይ ባህር ላይ ልታስጠብቅ ያልቻለችውን የበላይነት ኢትዮጵያ አሁን ላይ የባህር በርና ወደብ ሳይኖራት ወደ ባህር በር ለማግኘት እንቅስቃሴ እያደረገች ወደ ቀይ ባህር ለመግባት እንቅስቃሴ እያደረገች ደን ደግሞ ታሪካዊ ባለቤት የሆነችበት ያሰብ ወደብን በእጇ ለማስገባት እንቅስቃሴ እያደረገች ባለችበት በዚህ ወቅት ላይ ኤርትራ በመረጃ ሚኒስትሯ በኩል ባወጣችው መረጃ መሰረት ኤርትራ እንደ ሀገር የቀይ ባህርን ደህንነት ለማስጠበቅ ከፍተኛውን አስተዋጽኦ ማበርክቷን እና ትልቁን ሚና መጫወቷን ጭምር ገልጻለች። ኤርትራ እንግዲ አሁን ላይ የቀይ ባህርን ደህንነት አስጠብቅ ያለው እያለች ያለችው አሜሪካ በራሷ ቀይ ባህርና በኤደን ባህረ ሰላጤ ላይ ስጋቶች ተበራክተዋል። የሽብር እንቅስቃሴ ተበራክቷል። ስለዚህ ኢትዮጵያ ሁነኛ አጋሪ ሁና ታስፈልገኛለች፣ ከኢትዮጵያ ጋር በጋራ መስራት አለብኝ ብላ ስምምነት ላይ በደረሰችበት በዚህ ወቅት ላይ ኤርትራ ምንድን ነው የምችለው? ኤርትራ የቀይ ባህርን ደህንነት እና ሰላምን ለማስጠበቅ ያበረከተችው አስተዋጽኦ እጅግ የጎላ ነው። የተጫወት ነው ሚና እጅግ ትልቅ ነው በሚል ደረጃ ነው እንግዲህ የኤርትራ መንግስት ባለስልጣናት በመረጃ ሚኒስተራቸው በኩል ሀሳባቸውን የገለጹት። ታዲያ የኤርትራ የመረጃ ሚኒስተር ባወጣው ባለ አስራ ሁለት ነጥቡ መግለጫ ወይም ደግሞ የአቋም መግለጫ፣ በነገራችን ላይ አዲስ የወጣ አይደለም። ቅድም እንደነገርኳችሁ ሴፕቴምበር ሀያ ሶስት 2019 ላይ ኤርትራ በአቋም ደረጃ ያስቀመጠችው ጭምር እንደሆነ ነው የሚነገረው። ይህ ታዲያ ምንድን ነው ከዓመታት በፊት በቀይ ባህርና በኤደን ባህረሰላጤ ላይ ያለውን የሽብር እንቅስቃሴ ለመግታት ያሉ ውጥረቶችን ለማስተባበል የሚያስችሉ መድረኮች ተፈጥረው ነበረ። በዛ መድረክ ላይ ኤርትራ የአቋም መግለጫ ብላ ያስቀመጠችው ነው። ሪያድ ላይ በተደረገው መድረክ ላይ የአቋም መግለጫ ብላ ያስቀመጠችው ነው። ታዲያ እነዚህ አስራ ሁለት ነጥብ የአቋም መግለጫዎቿን በኢትዮጵያ ላይም ተግባራዊ ታደርጋለች ወይም ደግሞ አሁን ላይ አሜሪካና ኢትዮጵያ የሁለትዮሽ ጥምረት በፈጠሩበት በዚህ ወቅት ላይ አቋሙን ተጨባጭ አድርጋ አቅርበዋለች። በዚህ አቋም ላይ ኤርትራ ያለችው ምንድን ነው? በቀይ ባህር ዳርቻ ላይ የሚገኙ ሀገራት ብቻ የቀይ ባህር ደህንነትን የሚያስጠብቁበትን መንገድ መፍጠር ብላ አንስታለች። ይህ ማለት ነው ማለት ነው ኢትዮጵያ ወደ ቀይ ባህር አትዋሰር፣ የሚሆን ደግሞ ኢትዮጵያ ወደ ቀይ ባህር የሚያዋስናት የለም። ኦቨርል ሴንሱ ኢትዮጵያ ከአሜሪካ ከፈረንሳይ ከሌሎች ሀገራት ጋር እየፈጠረች ባለችው ጥምረት ወደ ቀይ ባህር ትገባለች፣ ሀሳብ ወደ ብንት ትወስድብኛለች፤ የሚለው ስጋት መጨመር ነው። ስለዚህ ኤርትራ ባለ አስራ ሁለት ነጥቡ የአቋም መግለጫዋ ምንድን ነው የሚለው ለቀይ ባህር የሚዋሰኑ ሀገራት የቀይ ባህርን ደህንነት የማስጠበቁ ኃላፊነት አለባቸው፣ እኛም በቃለን። አሜሪካ ከኢትዮጵያ ጋር ሄደሽ የሁለትዮሽ ግንኙነት መፈረም የለብሽም፣ ወይም ደግሞ አሜሪካ የኤደን ባህረ ሰላጤንና የቀይ ባህርን ደህንነት ለማስጠበቅ ከኢትዮጵያ ጋር ሳይሆን መጣመር ያለብሽ ሁነኛ ወዳጅ አድርገሽ ልትጣመር የሚገባው ከኤርትራ ጋር ነው በሚል ደረጃ ነው የሚያስቀምጡት። ይህ ደግሞ ሊሆን አይችልም። ምክንያቱም አሜሪካ ኤርትራ ላይ ሙሉ እምነት ኖሯት ኤርትራን አጋሯ አድርጋ ኤርትራ የቀይ ባህርን ደህንነት ታስጠብቅልኛለች የሚል እምነት የላትም። ለምን? በኤርትራ ደሴቶች ላይ እነማን ምን እንደሚሰሩ ስለሚታወቅ ማለት ነው። የትኛውን ቡድን ኤርትራ እንደምደግፍ ስለሚታወቅ ማለት ነው። ይሄ ባለበት ሁኔታ ላይ ኤርትራ እያለች ያለችው ለቀይ ባህር የሚዋሰኑ ሀገራት ጋር በመጣመር የቀይ ባህር ደህንነትን ማስጠበቅ ያስፈልጋል። ከዛ በተጨማሪ አሜሪካ የምንበለው ፈረንሳይ የምንበለው ከኢትዮጵያ ጋር የደረሱበት ሁለትዮች ስምምነት ላይ የጦር መሳሪያ ድጋፍን ጨምሮ ስልጠናዎች፣ ኤዱኬሽናል ሰፖርት ላይክ ትሬኒንግ የተለያዩ ድጋፎች አሉ። ኤርትራ ባለ አስር ነጥብ መግለጫው ምን ይላል? በቀይ ባህር ዙሪያ ላይ ያሉ ሀገራት ተሳትፈው የሚቋቋሙበት የደህንነት የቀይ ባህር ደህንነት አስጠባቂው ሀይልን የጦር መሳሪያ ማስታጠቅን ጨምሮ ሌሎች ድጋፎች መደረግ ያለበት ከቀይ ባህር ጋር ለሚዋሰኑ ሀገራት ነው። ዲስ ሚንስ ኢትዮጵያ አሁንም እዚህ ቦታ ላይ መሳተፉ አስፈላጊ አይደለም። ኤርትራ በብቃት የቀይ ባህር ደህንነት ስታስጠብቅ ነበር ነው የሚለው መግለጫው። ዲስ ሚንስ ኢትዮጵያ ሳትሳተፍ ኤርትራ በብቃት እየተወጣች ስለሆነ ከኤርትራ ጋር ትብብር ያስፈልጋል፣ ለኤርትራ ድጋፍ ያስፈልጋል የሚል ሀሳብ ነው የሚያነሱት። አሜሪካ ደግሞ ውነኛ ወዳጇ ያደረገቻት ምንም እንኳን ኢትዮጵያ የባህር በር ባይኖራት ወደብ ባይኖራትም። አሁን ላይ እያነሳች ያለችው ጥያቄ ግን ኢትዮጵያን የባህረበር ባለቤትም የወደብ ባለቤትም ማድረጉ ስለማይቀር በዚህ ሰዓት ላይ ከኢትዮጵያ ጋር መጣመሩ ሁነኛ ወይም ደግሞ አይነተኛ መፍትሄ መሆኑን ያወቀችው አሜሪካ ነች። እንግዲህ ከኢትዮጵያ ጋር ጥምረት የፈጠረችው ደን ኤርትራ ይህንን እየተቃወመች ትገኛለች። ትብብር መፍጠር አለብን የቀይ ባህሩ ኔቶ የሚል ሀሳብ በቀይ ባህር ዳርቻ ላይ የሚገኙ በአፍሪካ ቀንድ ያሉ ሀገራት፣ እንዲሁም ደግሞ ግብፅን ጨምሮ ሌሎች ሀገራት ኤርትራ ወዳጆች የምትላቸው ሀገራት በሙሉ ትብብር መፍጠር አለብን። ትብብሩን የሚፈጥሩት ለማን ነው? ኢትዮጵያን ከቀይ ባህር እስከ ወዲያኛው ለማራቅ ነው። ትብብር ፈጥረን የቀይ ባህርን ደህንነት ማስጠበቅ አለብን በማለት ደረጃ ነው። እንግዲህ ኤርትራ እያነሳች አለችው፣ ኑ ድረሱልኝ እንተባበር ስትል የነበረው እነ ግብፅ ነው። ግብፅ ስትተባበር ደግሞ ኢትዮጵያን እንዴት አድርገን እንጣላት የሚል የትብብር ሀሳቦችን ነው የሚያመጡት። ስለዚህ ትብብር መፍጠር መደጋገፍ አለብን ለቀይ ባህር እነማ ከተባለ የቀይ ባህር የሚዋሰኑ ሀገራት ሰው ኢትዮጵያ ለቀይ ባህር አትዋሰንም። አሜሪካ እየወሰድሻለሽው እርምጃ እያደረግሻለሽው እንቅስቃሴ ትክክል አይደለም ነው አቋሙ። ሶ ዴጎ ባክ ሄደው ያን ስምምነት ያመጡበት ምክንያት አሁን ላይ አሜሪካን በይፋ በዚህ ደረጃ መቃወም አይችሉም። ከአሜሪካ ጋር ያላቸውን የዲፕሎማሲ ግንኙነት ማደስ ይፈልጋሉ። ከአሜሪካ ጋር አጣብቂኝ ውስጥ በገቡ ቁጥር የሚመጣባቸውን ጣጣ ያውቃሉ። አሜሪካና ኢትዮጵያ ወዳጅነት ፈጥረዋል። በቀይ ባህር ላይ በጋራ ሊንቀሳቀሱ ነው። ያን ኮንፊርም የሚያደርግ ከጥምረታቸው በተጨማሪ ኮንፊርም የሚያደርገው ደግሞ ኢትዮጵያ ኢንተረስት ያሳየችበት የበርበራ ወደብ ላይ አሜሪካ ይሄዳለች። ሁለቱ ሀገራት ተጣምረው አሰብ ወደብ ላይም አይቀርልንም ነው ነገሩ። ስለዚህ ያንን ለማስቀረት በሚደረግ ጥረት ነው እንግዲህ የኤርትራ መንግስት ባለስልጣናት ከዓመታት በፊት ያወጡትን የአቋም መግለጫ ድጋሚ ሪኮል ያደረጉት ማለት። ከዛ ደግሞ ምን ይላሉ? በሉዓላዊነት በአለም አቀፍ ህግ ላይ የተመሰረተ መሆን አለበት ስ ሚንስ በኢትዮጵያና በአሜሪካ መካከል የተፈረመው ስምምነት ወይም ደግሞ የቀይ ባህር ደህንነትን ለማስጠበቅ የሚደረገው ጥረት የኤርትራ ሉዓላዊነት የሚሽር ነው። ፍርሃቸው አሁንም ኢትዮጵያ አሰብ ወደብን በእጇ ታስገባለች በሚል ምክንያት ነው አሜሪካ ከኢትዮጵያ ጋር የተጣመረችው። ይህ ደግሞ የኤርትራን ሉዓላዊነት የሚሽር ነው። በነገራችን ላይ ኢትዮጵያ የኤርትራን ሉዓላዊነት የሚሽር አንድም ሀሳብ አመንጭታ አጣቅ ኔቨር ኢን ሂስትሪ ማለት በቃ ኤርትራ ሉዓላዊነቷ ይነሳ የሚል ሀሳብ እኔ ላይክ በዚህ እድሜ ሰምቼ አላውቅም። በቃ የትኛውም ጥያቄ ሲነሳ፣ የቀይ ባህር ጥያቄ ሲነሳ ኢትዮጵያ የኤርትራ ሉዓላዊነት ይነሳልኝ የሚል ጥያቄ አላነሳች። ኤርትራውያን ግን ኢትዮጵያ የአሰብ ወደብን ጥያቄ ስታነሳ ምናሉ ሉዓላዊነታችንን ልትጥስ ነው፣ ግን ደግሞ ድንበሮቻችንን አልፋ እየገባች ነው፣ በውስጥ ጉዳያችን ጣልቃ እየገባች ነው፣ ኤርትራ ከኢትዮጵያ የቀደመ ታሪክ አላት በሀገርነት ደረጃ ምናምን የሚሉ ፎልስ ናሬቲቭ ዎችን ፈጥረው ጭምር እያሰራጩ ነው። ስለዚህ አሁን ላይ ምንድን ያሉት የሀገርን ሉዓላዊነትን በመጠበቅና ዓለም አቀፍ ህግ ላይ መነሻ ያደረገ ጥምረት ያስፈልጋል። በዛ መልኩ የቀይ ባህር ደህንነት ማስጠበቅ የምንችለው እንጂ ኢትዮጵያና አሜሪካ በፈጠራችሁ ጥምረት የቀይ ባህር ደህንነት ማስጠበቅ አይቻልም የሚል ሀሳብ ነው። እንግዲህ የመረጃ ሚኒስተሩ በኦፊሻል ገጹ ላይ ያጋራው ይሄ እኮ ድፍረት አይባል ነገር። ኦፊሻሊ አሜሪካና ኢትዮጵያ የፈጠራችሁት ጥምረት አላሉ ግን ደግሞ የቀይ ባህር ደህንነትን ለማስጠበቅ ባለ አስራ ሁለት ነጥብ የአቋም መግለጫ አውጥተን ነበር ብሎ ከዓመት በፊት የተደረገን አቋም መግለጫ ድጋሚ ሪኮል አድርጎ የኤርትራ አቋም ነው በሚል ደረጃ ማስቀመጥ። በሰሞኑን እንግዲህ የቀይ ባህርን ደህንነት ለማስጠበቅ ጥምረት የፈጠረችው ኢትዮጵያና አሜሪካ ናቸው። ግን ደግሞ ፈረንሳይ ያለች ደህንነት ኳቻር ሌሎች ሌሎች ሀገራትም ከኢትዮጵያ ጋር የሁለትዮሽ ግንኙነታቸውን እያጠናከሩ ነው ያሉት ይሄ እየሆነ ባለበት በዚህ ወቅት ላይ ነው እንግዲህ ኤርትራ ከገባችበት ጭንቀት አንጻር የአቋም መግለጫዋን ድጋሚ እንድታየ ወይም ደግሞ እንድትዳሰሰው የሆነችው። ስለዚህ የመጀመሪያ አጀንዳችን ይህ ነው። የኤርትራ መረጃ ሚኒስትር ያወጣውን ሙሉ መረጃውን ደግሞ ድረገጹ ላይ ገብታችሁ ማንበብ ይችላላችሁ። ወደ ሁለተኛው መረጃችን ተሻገርኩኝ። ሁለተኛው አጀንዳችን በኢትዮጵያና በኤርትራ መካከል እያየለ የመጣው ውጥረትን ተከትሎ በአንደኛው የጦር ሜዳ ላይ ኢትዮጵያ የበላይነቷን እያስጠበቀች ትገኛለች። የራሳቸው የኤርትራ መንግስት ባለስልጣናት ጭምር ይህንን ኮንፊርም እያደረጉት ነው የሚገኙት። የጦር ሜዳው ምንድን ነው ካላችሁኝ ጦር ሜዳው ዲጂታል ሚዲያው ነው። ወይም ደግሞ የዲጂታል ሚዲያ ላይ ነው እንግዲህ ኢትዮጵያና ኤርትራ ከፍተኛ ውጥረት ውስጥ በባለስልጣናት መካከል የነበሩ የቃላት ጦርነቶች ነበሩ። ኦፍኮርስ የቃላት ጦርነቶቹ አሁንም ቀጥለዋል። የኤርትራ መንግስት ባለስልጣናት አስተያየት ይሰጣሉ። ከኢትዮጵያ በኩልም የኢትዮጵያ ፖለቲከኞች ሀሳባቸውን ይሰነዝራሉ። የኢትዮጵያን የቀይ ባህር ጥያቄ ማንሳት ጋር ተያይዞ፣ የኢትዮጵያን ብሔራዊ ጥቅም ከማስጠበቅ ጋር ተያይዞ ግን ዋነኛውና መሰረታዊ ነገሩ የዲጂታል የዲጂታል ዓለሙ ውጊያ ነው። በዲጂታል ዓለሙ ውጊያ ላይ ኢትዮጵያ ብልጫ ወስዳለች። ኦፍኮርስ ብልጫ ወስዳለች። የማስታወቂያ ሚኒስተሩ የዛሬ ሶስት ሳምንት አካባቢ ላይ ብልጽግና ፓርቲ ከ30 ሺህ በላይ ወታደሮችን የሚዲያ ወታደሮችን አሰማርቶ በኤርትራ ላይ ፎልስ ናሬቲቭ እንዲፈጥሩ ወይም ደግሞ በኤርትራ ላይ ሐሰተኛ ትርክትን አዘጋጅተው ያን እንዲያሰራጩ የተለያዩ መረጃዎች እንዲያሰራጩ የአሰብ ወደብ ይገባናል እንዲሉ አሰብ ወደብ ኢትዮጵያ ነው በሚል ደረጃ እንዲያነሱ ጭምር 30 ሺህ የሚሆኑ የሚዲያ ሰራዊቶችን አደራጅቱብን በሚዲያ ላይ ውጊያ እየተደረገ ነው በሚል ደረጃ ያስቀምጣሉ። በራሳቸው በኩል ደግሞ ስናየው መቀመጫቸውን ካናዳ፣ አሜሪካ፣ ኬንያ አረብ ሀገራት ላይ አድርገው የተለያዩ አካውንቶችን ከፍተው ኢቨን እኛ ሀገር አዲስ አበባ ላይ ተቀምጠው የኤክስ አካውንት በመክፈት ጭምር በኢትዮጵያ ላይ ዘመቻዎች ተጀምረዋል። እነዚህ ዘመቻዎች እየተጠናከሩ እየተጠናከሩ ሄደው ፋይናሊ የሚዲያ የጦር የሚዲያ ውጊያው እየተጠናከረ መቷል። እዚህ ላይ ምንድን ነው ያሉት የጦር ኃይሎች ጠቅላይ ታማዦር ሹም የወታደራዊ ጉዳዮች አማካሪ እና የተኩስ አመራር ኃላፊው ጀነራል አለምሸት ደግፌ ላይክ በኢትዮጵያ የጦር ሜዳ የዲጂታል ሚዲያ ወይም ደግሞ የሚዲያ ጦር ሜዳው ላይ በኢትዮጵያ በኩል ያሉ ኃይሎች የበላይነትን ለማስጠበቅ በሚያደርጉት እንቅስቃሴ ላይ የሀገርን ብሔራዊ ጥቅም እንዲያስከብሩ ደን ደግሞ የመከላከያውን ኃላፊነት መከላከያ ሰራዊት ላይ የሚደረጉ ሐሰተኛ ዘመቻዎችን ጭምር ዲፌንድ እንዲያደርጉ እና የሚዲያ ውጊያውን በአግባቡ መምራት የሚያስችል አቅምን ወይም ደግሞ መቆጣጠር እንዲቻል ጭምር ነው የተናገሩት። እንግዲህ ጀነራል አለምሸት ደግፌ በኤርትራ የሚዲያ ሰራዊቶች በኩል በተደጋጋሚ በሚባል መልኩ የሚናገራቸው መልእክቶች ቃላታቸው እየተሰነጠቀ ከዛ ደግሞ አናዘር ኢንተርፕሬቴሽን እየተሰጣቸው ኮንቴክስት እየተቀየረ ጭምር ዘመቻ ከፍተውባቸዋል። ጀነራሉ ላይ እሳቸው ላይ ብቻ አይደለም፣ የኢትዮጵያ ጦር አዛዦች አብዛኞቹ ላይ ቃላቶችን ትርጉማቸውን በመቀየር ጭምር እኛ በማጥበቅና በማላለት ከምንላቸውም ጨምሮ ሌሎች ፎልስ ናሬሽኖችን በመፍጠር የኢትዮጵያ የፊት መሪዎችን ላይ የተከፈቱ ዘመቻዎች አሉ። በኤርትራ በኩል ያንን መምታት የሚችል የሚዲያ ጦሩ ወይም ደግሞ የሚዲያ ውጊያውን በበላይነት ለመምራት የሚያስችል አሁን ለኢትዮጵያ የያዘችውን የበላይነት አስቀጥሎ መሄድ የሚችል ኃይል መፍጠር ተገቢ መሆኑን እንግዲህ ጀነራሉ ያምናሉ። ጀነራሉ ብቻ ሳይሆን ኦቨር ኦል ሁላችንም ሁላችንን ያንን የምናም ነው። ምንድን ያሉት እሳቸው ያስተላለፉት መልእክት ላይ ግዴለሽነት፣ የሀገርን ብሔራዊ ጥቅም አሳልፎ መስጠት እና የመከላከያን ኃላፊነት የሚያጎድሉ አይነት አካሄዶች ተገቢ ያለመሆናቸውን ይገልጣሉ። ለምሳሌ ሩቅ መሄድ አያስፈልግም። ከአልጀዚራ ጋር ቃለመጠይቅ ያደረጉት የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ እና የአልጄዚራው ጋዜጠኛ መድን ጋር የተደረገውን ቃለመጠይቅ ሃይላይቱን አልጀዚራ ይለቃል። ሃይላይቱን ያዩ ሰዎች ሙሉውን ሀሳቡን ወይም ደግሞ ኮንሰርቱን ሳይረዱ በእንጥልጥል የተለቀቀችውን ሀሳብ በመያዝ ነገሮችን በርቅቆ ከነበራቸው መልኮች ወጣ ያለ ሌላ መልክ እንዲይዙ ወይም ደግሞ ሌላ መልክ ኖሯቸው በኢትዮጵያ ላይ አሰፍስፈው የክፋት አጀንዳ ለማራመድ የሚንቀሳቀሱ አካላትን ጭምር እንደ ልባቸው እንዲያወሩ የሚያደርጉ አይነት አስተያየቶች ተሰንዝረዋል። እውነት ለመናገር የዲጂታል ውጊያው ላይ ምን እየተፈጠረ ነው ካልን፣ የኤርትራ እኮ ከሚዲያ ሰራዊታቸው በተጨማሪ የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በቀኑ ሶስትና አራት ልጥፎችን በኤክሳቸው ላይ ይለጥፋሉ። የሚለጥፉት አገንስት ኢትዮጵያ ነው። አገንስት ኢትዮጵያ በሆነው ሀሳባቸው ላይ ሁልጊዜም ደግሞ ሜንሽን የሚያደርጉት ኢትዮጵያ የኤርትራን ሉዓላዊነት እየጣሰች ነው፣ በመጣስ ነው ወደ ቀይ ባህር ለመመለስ እየፈለገች ያለችው የሚሉ ሀሳቦችን ያነሳሉ። ሌሎችም አሉ። የኤርትራ መንግስት ያስተማራቸው የሚዲያ ሰራዊቶች አሉ ወይም ደግሞ በራሳቸው ፍላጎት የሚንቀሳቀሱ የሚዲያ ሰራዊቶች አሉ። ይህ የጦሩ ሜዳ አይገደብም። ኦፕን የሆነ ሜዳ ነው፣ ክፍት የሆነ ሜዳ ነው። አደለም ላይክ እነሱ ይቅርና ረሺድ የሚባለው ሶማሊያዊ የፖለቲካ አትንታኝና ጋዜጠኛ በኤርትራ በኩል ኩሳይድ አድርጎ ኢትዮጵያ ላይ የተለያዩ ጽሁፎችን ይጽፋል። የግብፅ ሚዲያ አክቲቪስቶች፣ የግብፅ ጋዜጠኞች በኢትዮጵያና በኤርትራ መካከል ያለው ውጥረት ላይ በኤርትራ ሳይድ ላይ ሆነው ዲጂታል ውጊያውን ተቀላቅለዋል። ግብፅ እኮ በቀጥታ የሚሆን በተዘዋዋሪ ከኢትዮጵያ ጋር አሁን ላይ ውጊያ ላይ ነች። የሚዲያ ውጊያ ላይ ዲጂታል ውጊያው ላይ ነው ያለችው። የዲጂታል ውጊያው በጣም ጥንቃቄን የሚፈልግ ብሔራዊ ጥቅምን ማስከበርን የሚጠይቅ በግዴለሽነት የሚሰራ ሳይሆን ሰዎች በማስተዋል ሆነው የሀገርን ጥቅም ከማስከበር አንጻር ሊሰራ የሚገባ ስራ ሊሰራ የሚገባ ኃላፊነት ያለበት ተቋም ነው እና ጀነራል አለምሸት ደግፌ እንዳሉት ከሆነ እንዳሉት ከሆነ ብቻ ሳይሆን እሳቸው በተደጋጋሚ እንደገለጹት ይህን ንግግር ያደረጉት የመከላከያ ሰራዊት ለዩኒቨርሲቲ ተማሪዎች በሰጠው የግንዛቤ መድረክ ላይ ነው። ብሔራዊ ጥቅምን በተመለከተ ባዘጋጀው የምክክር መድረክ ላይ ለአስራ አምስት ቀን የቆየ ስልጠና ሰጥተው ነበር። በዛ ስልጠና ላይ የተናገሩት ግዴለሽነት የጸዳ ብሔራዊ ጥቅምን ያስከበረ የመከላከያ እንደ ኃላፊነት የመከላከያ ስም የሚያጠለሹ የሚዲያ ዘመቻዎችን ጭምር እያየና ያለ ነው። ሶ እነዚህን ሁሉ ኮንትሮል ማድረግ የሚቻልበት መንገድ አመችተን በዲጂታል ዋሩ ላይ ኢትዮጵያ ብልጫ የምትይዝበት መንገድ መኖሩን ኢትዮጵያ ብልጫ የምትይዝባቸው የውጊያ ሚዲያዎች መካከል አንደኛው ዲጂታል ዋሩ ነው በዲጂታል ዋሩ ላይ እናንተ ምን እያደረጋችሁ ነው ያላችሁት ሀላፊነታችሁስ ምንድን ነው የሚለውን ደግሞ እናንተ መለስ ብላችሁ እንድታዩት ነው ነገር ግን አሁን ላይ ባለው ሁኔታ ኤርትራ እንግዲህ የኢትዮጵያ መንግስት ዘመቻ ከፍቶብኛል አሰማርቶብኛል ሰላሳ ሺህ በላይ የሚቆጠር በማለት ደረጃ ነው እንግዲህ በሚኒስትር ደረጃ እየተናገሩ ያሉት እነሱም ደግሞ በተለያዩ ሀገራት በከፈቷቸው ፌክ አካውንቶች እውነተኛ አካውንቶች ጭምር ሀሳባቸውን እየገለጹ ነው ያሉት ስለዚህ በቀጣይ እንዴት ነው የዲጂታል ዋሩ የሚለውን ደግሞ ቆም ብሎ ማየት ያስፈልጋል። ኢትዮጵያ ግን በዲጂታል ዋሩ ላይ እንግዲህ ብልጫ መውሰዱ አንጨምር ራሳቸው ያመኑት ብልጫ ስለተወሰደባቸውም ነው ሰላሳ ሺህ ሰራዊት ተደራሽተውብኛል በሚል ደረጃ አቋማቸውን ያስቀመጡት። ስለዚህ በዚህ ጉዳይ ላይ እንግዲህ እናንተም በዲጂታል ዋሩ ላይ ምን ታስባላችሁ? ኢትዮጵያ ዋር አለ ብያርገ ችለች አለም አቀፉ ማህበረሰብ እያሳወቀች ነው ያለች ፍላጎቷ ቀባር ላይ ያላት ፍላጎት ምንድንነው አሰብ ወደብ ላይ ያላት ኢንተረስት ምንድንነው የሚለውን ማስጨበጥ ነው ግን ለኤርትራ ያ ውጊያ ነው ከዚ የኢትዮጵያ ቀይ ባህር ጥያቄ ሰፖርት ስለማያደርጉት ማለት ነው ስለዚህ እነዚህን ሁለት አንኳር ጉዳዮችን ይዤላችሁ የቀረብኩትን ሪፍሬሄት ዮሐንስ ላይ በቀጣይ ሌሎች መረጃዎችን ይዤላችሁ እቀር ባለው ቻናሌ አዲስ ከሆናችሁ የደወል ምልክቱን በመጫን ቻናሌን ሰብስክራይብ አድርጉ ሰብስክራይብ ካደረጋችሁ ደግሞ ላይክና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ መልካም ጊዜ መልካም ቆይታ አመሰግናለሁ